ሰላም ውድ ቤተሰቦቼ እንዴት ናችሁ? ደና ናችሁ? እኔ በጣም ደና ነኝ፣ እግዚአብሔር ቢመስገን። ዛሬ እንግዲህ በአዲስ ነገር በአዲስ ስራ፣ በቃ በደስታ ተመልሼ እላችሁ መጥቻለሁ። ውድ ቤተሰቦቼ ስለ እኔ ደስታ ስለእኔ በቃ ማለት ትልቅ ደረጃ ላይ የመድረስ በጣም የምትፈልጉ እህቶቼ ወንድሞቼ እንግዲህ ዛሬ ቀን የእናንተን ድጋፍ በጣም እፈልጋለሁ ድጋፋችሁ ምንድን መሰላችሁ ቪዲዮ እስከ መጨረሻ በማየትና ይህን ቪዲዮ ስትጀምሩ ላይክ በማድረግ ማለት ነው ይህን ቪዲዮ ብዙ ሰዎች ጋር ተደራሽ እንዲሆን በጣም እፈልጋለሁ ከሁልጊዜ በተለየ ሳታቆራርጡ ብታዩልኝ በጣም ደስ ይለኛል ማለት ቪዲዮ ሙሉ ካያችሁት ለእኔ በጣም ይጠቅመኛል። ቫይራል ያስወጣልና በደንብ ቪው እንዲኖረው ያደርጋል። ስለዚህ ይሄ ስራ አዲስ ስራ ነው ለእኔ እንግዲህ ብዙ ጊዜ ነበር መስራት የምፈልገው። ብዙ ቀን አቅጄበት ምናምን ብቻ የፈጣሪ ስራ ሲሆን እንግዲህ አሁን ጀምሬያለሁ። ውድ ቤተሰቦቼ ስራ ምንድን ነው ብላችሁ ጥያቄ ፈጥሮባችሁ ይሆናል። ለማንኛውም ውድ ቤተሰቦቼ ልብስ እንግዲህ ሽፎኖች የሀገር ባህል ልብሶችን ወደ ውጭ ሀገር መላክ ጀምሬያለሁ። እዚህ ቪዲዮ ላይ የሀገር ባህል ልብስ አላሳይኋቸውም፣ በሌላ ቪዲዮ ላይ ያሳያችኋለሁ። እዚህ ጋር እንደምቸኝ እንግዲህ የለበስኩትን ሽፎን ለእኔ በጣም ተመችቶኛል። በጣም ነው የወደድኩትኝ። እንግዲህ ግን ለእኔ በልኬ የተሰራ ልብስ አልነበረም፣ የሰው ልብስ ነው። ያው እንግዲህ ግን በጣም ያምራል። የምሬኝ ነው ማለት። እኔ እንጃ ሴት ልጅ ቀሚስ ስትለብስ በጣም ነው የሚያምርባት ማለት ማንኛውም ሰዓት ላይ እኔ ማለት ነው ቄሚስ ስለብስ ነው የሚያምርብኝ። ይሄ ሱሪ ብለብስም አጭር ቄሚስ ምናምን በሱ ምንም ለራሴ እንኳን ሰው አስተያየት ራሱ የሚሰጠኝ ቄሚስ ስትለብሽ ነው የምታምሩ እኔ ለራሴ አውቃዋለሁ። ብቻ ሁልጊዜ መልበስ ስለማልችል ብቻ ነው ሁሌም ቄሚስ ማትለብሰው። ለማንኛውም ውድ ቤተሰቦቼ አሁንም ላይክ አድርጉ፣ ላይክ ማድረጋችሁን እንዳትረሱ ወደ ውጭ ሀገራት እንድልክላችሁ የምትፈልጉ ሂቶቼ እንግዲህ ይኸው ይዤላችሁ መጥቻለሁ። ብዙ ጊዜ በውስጥ አናግራችሁ ታውቃላችሁ። እንደዚህ አይነት ልብስ እንደዚህ አይነት ልብስ ብትልኪልን ምናምን ብላችሁ ብዙ ጊዜ ስጠይቁ ነበር። ና በዛ ሰዓት ምክንያቱም ገና ስራ ስላልጀመርኩ የነበረው እሺ ብያችሁ ስላላኩላችሁ፣ ምክንያቱም ስራ የጀመርኩት ገና ሆኖና ውድ ቤተሰቦቼ ካም በኋላ ያለውን ግን እንግዲህ መላክ ጀምሬያለሁ። የትኛውም አረብ ሀገራት ይሁን አውሮፓ ይሁን ብቻ የት የምትፈልጉት ቦታ ላይ መላክ እችላለሁ። ውድ ቤተሰቦቼ እንግዲህ ፕሮግራም ኑሯችሁ አንድ አይነት ልብስ መልበስ ከፈለጋችሁ እንደገና ደግሞ አገር ቤት ላሉት እህቶቻችሁ ደግሞ ሰርፕራይዝ ማድረግ የምትፈልጉ ከሆነ የትም ቦታ ሂጄ ቤተሰቦቻች ጋር አድርሼ እንግዲህ ቪዲዮ ቀርጬ ለእናንተ በውስጥ መላክ እችላለሁ ፈቃደኛ ከሆኑ ማለት ነው እኔ የትም ቦታ ማድረስ እችላለሁ ውድ ቤተሰቦቼ ለማንኛውም ግን እኔን ማበረታታት የምትፈልጉ ከሆነ አሁንም ላይክ አድርጉት ከእናንተ ምንም የሚቀንስ ነገር የለም ላይክ አድርጉልኝ ይህም ቪዲዮ በቃ ቫይራል እንዲወጣልኝ እፈልጋለሁ ውድ ቤተሰቦቼ ይሄ ለኔ አዲስ ስራ እንግዲህ ሀብዬ ጀመርኩ ስለሆነ በላይክ ነው የምታበረታት፣ የሚወዱ ቤተሰቦቼ የምትወዱኝ፣ ከመጀመሪያ የነበራችሁ ቤተሰቦቼ፣ ከመጀመሪያ ስትከታተሉኝ የነበራችሁ እህቶቼ እንግዲህ አሁን እናንተ እገዛ ያስፈልገኛል። ቪዲዮን ከመጨረሻ በማየት እና ወደሚፈልገው ሰው እንዲደርስልኝ እፈልጋለሁ። ከዛ ደግሞ ሼር አድርጉት፣ ለጓደኞቻችሁ ሼራ አድርጉልኝ ውድ ቤተሰቦቼ። እና እንግዲህ ይሄ ማሰራላችሁ አላማጣ ላይ ነው። በጣም ጎበዝ ሰፊታዎች ናቸው። በደንብ በስነ ስርዓት ነው የሚሰሩት። ልብሱን በምትፈልጉት አይነት ዲዛይን ነው የሚሰሩት። የትም ቦታ አደርስላችኋለው። በድጋሚ ውድ ቤተሰቦቼ ብቻ እዘዙኝ፣ እዘዙኝ። እሺ፣ እንግዲህ ከስደት ከመጣው ሁለት አመት ከምናምን ወደ ሶስት አመት የተጠጋኝ ነው እና እንግዲህ ብዙ ስራ ሳስብ ሳወርድ ምናምን ነበር እና እንግዲህ ይህን ስራ በጣም ብዙ ጊዜ አስበው ነበር። ገና ዛሬ ተሳካልኝ። በጣም ደስ ብሎኛል። ደስ ይበላችሁ ቤተሰቦቼ። እንግዲህ ማሳያችሁ ሽፎን ሁሉ የሚሰራ ነው። በስ አራት ሜትር አምስት ሜትር ነው በብዛት ማለት ነው። ረጅም ከሆናችሁ እና ደግሞ በሰፊ የምትፈልጉ ካላችሁ በአምስት ሜትር በጣም ነው የሚያምረው። አምስት ሜትር ሲሰራ ስፋቱ በጣም ነው የሚያምረው፣ እና እኔ ደግሞ ሁሌም ያው ያን ያክል ረጅም አይደለሁም፣ ያው በሴቶች መካከለኛ የምባል ነኝ። ግን አምስት ሜትር ነው ብዙ ጊዜ የማሰራው። አራት ሜትር ይበቃኛል፣ ግን ሰፋ ያለ ልብስ በጣም ስለምወድ በአምስት ሜትር ነው የማሰራው። ለማንኛውም በአሪፍ ጥራት ያው ቤተሰቦች እናንተን እንደዚህ ብዬ ሳወራ ልሸውዳችሁ ማለቴ ስፌቱ አሪፍ ነው ምናምን ስላችሁ ልሸውዳችሁ አይደለም እንግዲህ ሲደርሳችሁ የምታዩት የምታምኑበት ይሆናል። ልብሱ ስፌቱ በጣም ነው የሚያምረው። እና ውድ ቤተሰቦቼ እንግዲህ ከስደት ስትመለሱ ብዙ ግራ የሚያጋባ ነገር አለና እስኪ ምን ልስራ፣ ምን ማድረግ አለብኝ? በቃ ብቻ በጣም ነው የሚጨንቀው ስራ እስክትጀምሩ ድረስ እና እንግዲህ ሁለት አመት ከምናምን ዩቲዩብ አንድ አመት ከምናምን አድርጌያለሁ፣ ዩቲዩብ እየሰራሁ ከዛ በፊት ግን ምን ልስራ እያልኩ እየተጨነቅኩ ያሳለፍኩት ጊዜ ነበርና አሁን ግን የፈጣሪ ፍቃድ ሁኖ ደርሶልኛል። እና እንግዲህ ተመስኬን ብያለሁ ውድ ቤተሰቦቼ እንግዲህ አሁንም በድጋሚ ሰርፕራይዝ ማድረግ የምትፈልጉት ሰው ካለ የትም ቦታ እንግዲህ አደርስላቸዋለሁ ብያቸዋለሁ ውድ ቤተሰቦቼ። እንግዲህ እኔ በእናንተ ተማምኜን የመጣሁት ውድ ቤተሰቦቼ ማለት፣ በውስጥ ብዙ ጊዜ ስታናግሩኝ ነበር ልብስ ላኪልኝ፣ ለምንድነው እንደዚህ አይነት ስራ ማትሰሪው? ለምንድን ነው ማስታወቂያዎች ማትሰሪው? ብቻ ብዙ መልካም መልካም ቤተሰቦች አፍርቻለሁ እና እግዚአብሔር ይመስገኛ። እንግዲህ እናንተን ተማምኜን ይሄን ስራ የጀመርኩት ምክንያቱም ሶሻል ሚዲያ ላይ እንደምታውቁት አንድ ጊዜ ሶሻል ሚዲያ ላይ ስትወጡ እንደዚህ አይነት ስራዎች ብዙ ሰዎች ሲሰሩ እንግዲህ አይታችኋልና እና ሶሻል ሚዲያ ላይ ያው ቤተሰብ ካፈራ በኋላ እንደዚህ አይነት ስራዎች ስትሰራ በጣም ውጤታማ ይሆናል። ምክንያቱም እናንተ ቢያንስ ህይወቴን አሳይቻቸዋለሁ ማለት በጣም ብዙ ስለእኔ ብዙ ነገር ታውቃላችሁ። እና እንግዲህ እንደምታበረታትኝ ባለሙሉ ተስፋ ሁኔን የመጣሁት ማለት ማርያምን ከልቤ ነው ማለት ብዙ እህቶች አላችሁ። የደወላችሁ አይዟችሁ፣ በርቱ፣ በጣም ነው የምንወዳችሁ። ትልቅ ደረጃ ላይ ትደርሳላችሁ። በእኛ በጣም ትልቅ ተስፋ ያላችሁ እህቶች አላችሁና እንግዲህ እናንተን እናንተን ይዤ ነው የመጣሁት፣ ውድ ቤተሰቦቼ። እንግዲህ የሆነ ጊዜ የሆነ ኮሜንት ሰታችሁኝ በጣም ቅር ብሎኝ ነበርና፣ ኮሜንቱ ምን መሰላችሁ? የሆነ እቃ ማዘዝ የምትፈልጉ ካላችሁ እንግዲህ የትም ሀገር ማድረስ እችላለሁ ምናምን ስል ወይ እና አንቺ የታውቀንሽ ነው ምንልከው ምናምን ብላኝ ነበር፣ የሆነች እህቴ በኮሜንትና እኔም እኔ ምኮ እማቃቸው እንዲሁ በዚህ ነው አይደለ? ያው የኔ እኔ እንትሎ ሁሌ የታገኙናላችሁ በቪዲዮ ነው የምታውቁኝ ምናምን፣ ግን እግዚአብሔር ይመስገን ብዙ ታማኝ የሆኑ እህቶቼ ወንድሞቼን አትርፌበታለሁና ላይክ እነሱም ልክ እንደዛ ስለሚያምኑኝ ስለማምንባቸው ነው እንደዛ ያልኩትና፣ ውድ ቤተሰቦቼ። ለማንኛውም አሁንም ድጋሚ እንደዛ እንደማትሉኝ ተስፋ አድርጋለሁ። እንግዲህ በእናንተ እምነት ስላለኝ ነው እንደዚህ ብዬ የመጣሁት። ውድ ቤተሰቦቼ እዚህ ጋር እንደምታይ እንግዲህ ተለጣጭ ነው፣ ግን በጣም ነው ያማረብኝ። ማራይምን አያችሁት አደለ? የለበስኩትን ልብስ እንዴት እንደሚያምርብኝ ማለት አላቅም እራሴን በራሴ ያማረብኝ ብዬ ሳወራ ዊ እኛ እስክንልሽ ጠብቄ ትሉኝ ይሆናል። አላቅም ብቻ እኔ ግን በጣም ነው የወደድኩት፣ በጣም ነው ያማረብኝ። በእውነት እንግዲህ የራያ የገጠር ሙሽራ ነው የመሰልኩት። ለማንኛው እዚህ ጋር ቻይት ብዙ አይነት ተለጣጭ አለ። በምትፈልጉት አይነት ዲዛይን የሚሰራ ልብስ ነው። በግሩፕ ሆናችሁ መልበስ የምትፈልጉ እዛ እንግዲህ ውጭ ሀገር ሁናችሁ የምታገቡ ትኖራላችሁ፣ ክርስትና ይኖራችኋል። ብቻ የሆነ የሆነ ፕሮግራም ለልደት፣ በቃ አንዳንድ ነገር ፕሮግራም፣ ለበዓላት፣ ለክብረ በዓል ማለት ነው መልበስ የምትፈልጉ ሂቶቼ አንድ አይነት ማሰራት የምትፈልጉ እንግዲህ እሱንም ማድረስ እንችላለን። ውድ ቤተሰቦቼ እዚህ ጋር ያለው ልብስ ግን በጣም ነው የወደድኩት በጣም ከሁሉም በላይ ማለት እኔ የለበስኩት ነው እንጃ በጣም የወደድኩትኝና እናንተስ ምን እንደምትሉኝ አላውቅም ግን በጣም አሪፍ ነው ሁሉም አሁን እንደዚህ ስታዩት ላያምራችሁ ይችላል ከተሰራ በኋላ ግን በጣም ነው የሚያምረው በተለይ ሽፎኖች አያችኋቸው ሲሰራ ከተሰራ ኋላ ሲለበስ ነው በጣም ያምረው እንጂ እንዲሁ ሲታይ ያን ያህል አላያምርም። አያምርም ይሄ ደግሞ እንግዲህ እንደምታዩት እውነት ፍላወሩ ምናምን በጣም ነው የሚያምረው ልስላሴው በጣም ነው የሚያምረው ታውቁት ይሆናል ብዙ ጊዜ እንግዲህ ራይ አካባቢ ያላችሁ እህቶቼ ተለጣጭ እንደዚህ እየተለመደ ነውና፣ ምቾቱ በጣም በጣም ለየት ያለ ነው። በጣም ነው የሚያምረው፣ ያምረኝ ነው እና ውድ ቤተሰቦቼ አሁን ምን እንላችሁ፣ ላይክ አድርጉ። ረስታችሁት እንዳይሆን አደራ፣ አደራ ላይክ አድርጉ። አሁን አደራ እያልኩ ነው። አደራ ብዬ ግን እየጨረስኩት ነው። እንግዲህ ብዙ ጊዜ የስደት ስደተኛ ለስደተኛ እየተባበርን አይደለም ማለት የእህቶቻችን ከውጭ ሀገር መጥተው የሆነ ስራ ሲጀምሩ አናበረታታቸውም። የሆነ ጊዜ ተስፋ ቆርጠው ደግሞ መልሰው ይሄዳሉ ወደ ስደት እና እንደዛ ከመሆኑ በፊት እንግዲህ እህታችን አበረታቱኝ። ማለት እውነት ነው ማለት አንድ ጊዜ ስደት ወጥታችሁ ከሆነ ስትመለሱ የሆነ እቃ ስራ፣ የምትሰሩት ስራ እንግዲህ ውጤታማ ካልሆነ መልሳችሁ ደግሞ ምርጫችን የሚሆን ስደት ስለሆነ እንደዛ እንዳይሆን እርስ በርሳችን እንተባበር ማለት የሆነ ስደተኛ እሄታችሁ እዚህ ሰርታ ተለውጣ ስታይ ለእናንተም ትልቅ ተስፋ ይመስለኛል። ማለት እኔ ሀገሬ መጥቼ እንደዚህ መስራት እችላለሁ ማለት ነው። በቃ ለሆነ ሰው ተስፋ እሆናለሁ ብዬ ተስፋ አደርጋለሁ። እና በዚህ ስራ በትልቁ ማለት ውጤታማ መሆን እፈልጋለሁ፣ ደግሞ እሆናለሁ። እናንተ ይዤ ውድ ቤተሰቦቼ እግዚአብሔርን ይዤ እና ውድ ቤተሰቦቼ እንግዲህ ሀብዬ ስራዬን ጀምሬያለሁ። ካምቧላ በውስጥ እዚህ ጋር ስልክ ቁጥር አስቀምጥላችኋለሁ ቪዲዮ ላይ ከዛ ደግሞ ቴሌግራም ላይ ደግሞ ማውራት ትችላላችሁ፣ በ0929426493 ብዙ ሂተቶች እንኳን አድናቆታችሁ ለመግለጽ እንዲሁም አንዳንድ ነገር ሲያጋጥሟችሁ ለማማከር የሆነ ድጋፍ ስትፈልጉ ትደውላላችሁና እንግዲህ ይህን ስልክ ማታውቁት ደግሞ ኮሜንት ስርም እናስቀምጥላችኋለን። በዛ ደውላችሁ የምትፈልጉት አይነት ልብስ ማዘዝ ትችላላችሁ። እኔ ደግሞ ያላችሁበትን ቦታ ማድረስ እችላለሁ። ዱባይም፣ ሳውዲም ብቻ ያላችሁበትን ሀገር መላክ እችላለሁ። ውድ ቤተሰቦቼ የምትፈልጉት አይነት እቃ ጠይቁኝ፣ እልክላችኋለሁ። እዚህ ጋ እንግዲህ አንድ ማመስገን የምፈልገው ሰው አለ። ውዱ ሂቴ በጣም ነው ማመሰግነው። የኔ እናት ይህን ስራ እንድሰራ ብዙ ብዙ ቀን እንግዲህ ጎትጉተሽኛል፣ በጣም ብዙ ጊዜ እንግዲህ። በጣም ነው ማመሰግነው የኔ ውድ ሂት። ለድጋፍሽ በጣም ነው ማመሰግነው። በቃ ሁሌም ብርታት ስለምትሆኝኝ በጣም ነው ማመሰግነው። በጣም ነው የምወድሽ። የሆነ ቀን ደግሞ አኮራሻለሁ፣ እሺ የኔ ውድ ሂት። ለማንኛውም ውድ ቤተሰቦቼ ቪዲዮውን እስከ መጨረሻ ስላያችሁልኝ እጅግ አድርጌ ነው የማመሰግነው። በጣም ነው የምወዳችሁ። እንግዲህ በውስጥ ደውላችሁ በቀጥታ መደወል ትችላላችሁ። በቴሌግራምም መደወል ደውላችሁ ማግኘት ትችላላችሁ። እኔን እስከ መጨረሻ ስላያችሁ አመሰግናለሁ። ደህና ሁኑልኝ።